ሕብረተሰቡ ለወሳኝ ኩነት ምዝገባ ያለው ግንዛቤ አነስተኛ መሆንና በየቀበሌዎቹ አገልግሎቱን የሚሰጡ ሰራተኞች ስራቸው በተደራቢነት መያዝ የሚፈለገውን ያህል ለውጥ እንዳይመጣ ችግር መፍጠሩን የባሕር ዳር ከተማ ወሳኝ ኩነት ምዝገባ ቡድን ገለጸ። በተያዘው የ2015 ዓ.ም ከተከሰቱ ኩነቶች 49 በመቶ ብቻ ምዝገባ መካሄዱም ተገልጿል። የሕዝብ አለምጌታ ጋብቻ፣ ልደት፣ ሞትና ሌሎችም ሁነቶች ሲከሰቱ ህብረተሰቡ ወሳኝ ኩነት አገልግሎት ወደሚሰጥባቸው ተቋማት ሄዶ ማስመዝገብ አለበት። ምዝገባው የተለያዩ ማህበራዊ ጠቀሜታዎች እንዳሉት በመገንዘባቸው ለአገልግሎት መምጣታቸውን በባህር ዳር ከተማ ባታ ቀበሌ ያነጋግር ናቸው ተገልጋዮች ተናግረዋል። መጀመሪያ ውሳል ነው የተወለደው፣ አዚያ መጨረሻ ላይ ልንወጣ ስንል ወረቀት ጽፈው ሰጡን። ይህንን ወረቀት ቀበሌ ላሄዳቸው አስመዝግባችሁ አንደኛ ለትምህርት ቤት ባሄድም ውጭ ሀገር ቢሄድ ለትምህርት ቤት እነዚህ ቢመዘገብ ያገለግላል ና ይህንን ቀድማቸው አስመዝግቡ ምናም ብለው ሰጡንን። ይህንን የሰጡንን ያባሉን ምክንያት አሁን መሰረት መጠን ይህንን አሁን ዛሬ ያወጣን ማለት ነው። ልጁ ለትምህርት ቤት ኋላ ለትምህርት ቤት አቅሙ ሲደርስ እንዲማር፣ ይህ ካላለ ደግሞ መማር አይችልም። ይህንን አውጥተን ለትምህርት ቤት እንዲያስቸግረው ኋላ ተሎ ለመመዝገብ ነው። በወሳኝ ኩነት ምዝገባ ስርዓት ላይ የህብረተሰቡን ንቃተ ህሊና ከፍ ለማድረግ ከጤና ና የተለያዩ ማህበራዊ አገልግሎት የሚሰጥባቸው ተቋማት ጋር በጋራ እየተንቀሳቀሱ መሆኑን ና የተለያዩ የግንዛቤ ማስጨበጫ ስራዎችን እየሰሩ እንደሚገኙ በጣና ክፍለ ከተማ የባታ ቀበሌ የክብር መዝገብ ሹም አቶ ሙሉጌታ በላይ ነው ገልጸዋል። ጤና ኤክስቴንሽኖች ጋር እነዚህ የተወለዱ ህጻናትን ለማግኘት እድር ምናም ይባላል። ሞት ለማስመዝገብ እንደዚህ ፍርድ ቤት አካባቢም እንደዚህ ፍቺ ምናም እነሱ ነገሮች መረጃ እንለዋወጣለን ሰፊ ጊዜ ባይኖርም በዛ ልክ እና አንዳንዴ ግንዛቤ ለመፍጠር የተለያዩ ስብሰባዎችን፣ አጋጣሚዎችን ተጠቅመው ግንዛቤ የሚሰጥበት ሁኔታ አለ። የወሳኝ ኩነት የምዝገባ ስርዓቱ በሁለት አይነት መንገድ መሆኑ ግን በስራቸው ላይ ጫና እየፈጠረባቸው እንደሚገኝም አቶ ሙሉጌታ ገልጸዋል። አንደኛ ኦንላይን ነው፣ ሁለተኛ ክብር መዝገብ ሹም ላይ። ሁለት ምዝገባ ነው የምታደርገው፣ ወረቀት ላይም እንደዚሁ ታብሌት ላይም ያ ደግሞ አሁን ታብሌት ላይ እንዲመዘገብ ነው ከፌዴራል የተሰጠው፣ እንትን ማለት ነው። ታብሌቱ ሰርቨሩ ቀጥታ ሲንክ የሚያደርገው ወደ ፌዴራል ስለሆነ ክልሉ መረጃ ማግኘት አይችልም። ስለዚህ የኛውን መዝግቡ ብሎ በተደራቢነት ነው እየሰራ ነው ያለ ነው ማለት ነው። ይህ ደግሞ በጣም የስራ ጫና ፈጥሮ በዛ መሀል አንድ ሰው ለመመዝገብ እንግዲህ ሁለቱም ላይ በጣም ጊዜ ይወስዳል። ኅብረተሰቡ ለወሳኝ ኩነት ምዝገባ ያለው ግንዛቤ አናሳ መሆኑንና ግንዛቤውን የማሳደግ እንዲሁም በዘመቻ የመዝገብ ስራዎችን መስራታቸውን በጣና ክፍለ ከተማ የወሳኝ ኩነት ቡድን መሪ አቶ አባተ ወርቁ ተናግረዋል። ልጄ ይቆጠርብኛለኝ ይህ ልጅን እንዴት አስመዘግበዋለሁ ለእኔ ምን ጥቅም ይሰጠኛል አይነት ነገሮች አሉ። ይህውን በትምህርት ቤቶችም ቅስቀሳ እየተደረገ ስለሆነ ሁሉም ደግሞ ሁለት ጊዜ ምዝገባ አድርገናል። የዘመቻ ምዝገባ ይህን ባክሎክ ምዝገባውን አንደኛ በ2013 ዓ.ም በየትምህርት ቤቶች ፣ ሁለተኛ በ2011 በየክፍለ ከተማው የነጻ ምዝገባ ተደርጓል እና አሁን ያው ሰው ግንዛቤው የተሻለ እየሆነ መጥቷል ማለት ነው። እንደ ባህር ዳር ከተማ በአርባ ቀበሌዎች የወሳኝ ኩነት ምዝገባ ይካሄዳል። በተያዘው የ2015 ዓ ም ከሚከሰቱ ሁነቶች 49 በመቶ የወሳኝ ኩነት ምዝገባ መከናወኑን የባህር ዳር ከተማ ወሳኝ ኩነቶች ምዝገባ ቡድን መሪ ወይዘሮ ወርቅነሽ አዘዘው ገልጸዋል። ያው ተግባራዊ የምናደርጋቸው ሰባቱ ኩነቶች ናቸው። ምን መዘገባቸው፣ ልደት፣ ሞት፣ ጋብቻ፣ ፍች፣ ጉዲፈቻ አባትነትን በፍርድ ቤት ማወቅና ልጅነትን መቀበል ናቸው። ከዚህ አንጻር በቁጥር አቅደን ነው ስራ የገባ ነው። ካቀድ ነው ደግሞ ከእቅዳችን አኳያ ሲታይ በሁሉም ኩነቶች 49 ላይ ያለ ነው ማለት ነው። ሕብረተሰቡ ከጤና ተቋማት የሚሰጠውን ማስረጃ ወደ ቀበሌ ሄዶ በወሳኝ ኩነት አለማስመዝገቡና ምዝገባውን የሚሰሩ አካላት ስራውን በተደራቢነት የሚሰሩት መሆኑ ችግር እየፈጠረ እንደሚገኝም ቡድን መሪዋ ተናግረዋል። ጤና ተቋማትም በጤና ተቋማቸው የሚወልዱ እናቶችና የሚሞቱ ሰዎችን መረጃ ኖቲፋይ ያደርጋሉ። እነዚህ ማሳወቂያ የተሰጣቸው አስመዝጋቢዎች ግን ወደ ቀበሌ ጽህፈት ቤት ደው በማስመዝገብ በኩል ነው አሁን ችግር ያለብን። ይሄ ደግሞ እንደ ዋናነት በሁሉም ምዝገባ ጣቢያዎች የሚነሱት የመጀመሪያው፣ ምዝገባው የሚካሄደው የቀበሌ ገጠር ቀበሌ ላይ ስራ አስኪያጆች ነው ደርበው የሚሰሩት። ከተማ ቀበሌ ላይ ደግሞ በስራ አስኪያጅ ስር ያለ የስራ አመራር ባለሙያ ነው የሚመዘግበው እና ስለዚህ በተደራቢነት ነው የሚሰራ። የተደራቢ ስራ አድርጎ በመቁጠር ትኩረት ሰጥቶ ያለመስራት ችግሮች አሉ።